እነዚህ ሰባት መቅሰፍቶች እግዚአብሔርን ጽድቅ ያሳያሉ። እግዚአብሔርን ታግሶ ፈራጅነት ያሳያሉ። የመጀመሪያው ሲመጣ ታስታውሳላችሁ። ቁስል ላይ ይዞ ይመጣው የአውሬውን ቁጥር የሚቀበሉ ሰዎች ስድስት ስድስት ባለባት ስክ ስክስ የወሰዱ ሰዎች በእነሱ ላይ እነሱ ላይ የሚመጣ ፈርድ ነው። ለሱ ባልሰገዱት ወይንም ደግሞ ቁጥሩን ባልወሰዱት ላይ መቅሰፍት አይመጣም። ምናልባት ንጥቀት የሚያልፋችሁ ሰዎች ጋላቸው። የማትነጠቁ ሰዎች በክርስቶስ ኢየሱስ ያላመናችሁ ሰዎች ካላችሁ፣ ቤተ ክርስቲያን ተነጥቃ የምታውቋቸው አማኞች በሙሉ ጠፍተው ዓለሙሉን በተረዳበት ሰዓት ላይ እናንተም ወይኔ ያለፈን ይሄ ድል ብላችሁ የምትሉ ሰዎች ካላችሁ ስሙ። ይሄ ቴፕ ሳይደመሰስ ወይም ደግሞ ሌላ ነገር ሳያጠፋው ጌታችን ኢየሱስ ክርስቶስ ይመጣል። በዛ ሰዓት ወደኋላ የምትቀሩ ከሆነ እስካሁን መወሰን የማትችሉ ከሆነ ከመጣ ቁጥሩን መውሰድ ግዴታ በሚሆንበት ሰዓት ላይ ቁጥሩን ከወሰዳችሁ አለቀላችሁ። ለዘላለም እስከ ዘላለም የመዳን ቻንሳችሁ አልቆላችኋል። ቁጥሩን አንወስድም ካላችሁ ግን መከራ ይሆንባችኋል፣ ስቃይ ይሆንባችኋል። በጣም መኖር የሚያስመርበት ዘመን ይሆናል። ነገር ግን የመዳን ቻንስ አሁንም አላችሁ። ከዚህ ሁሉ ግን ከዚህ ቁጣ ለመዳን ዳኑ፣ ከዚህ ከሚመጣው ቁጣ ዳኑ፣ ከመቅሰፍቱ ዳኑ ከመለከቱ ፍርድ፣ ከማተሙ ፍርድ እንደገናም ደግሞ ከጽዋው ፍርድ ዳኑ። ዛሬ ቀን ሳለ ኢየሱስ ክርስቶስን ተቀበሉት። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን በሰማይ በምድር አንድ ስም አለ ኢየሱስ የሚባለው ሰው። ማንም ሌላ ቅዱስ ሰው አያድናችሁም። ማንም ደግ ሰው አያድናችሁም። ማናቸውም በስማቸው ሴንት ከሌ፣ ቅድስት ከሌ፣ ቅዱስ ከሌ አያድኗችሁም። የሚያድናችሁ ኢየሱስ ብቻ ነው። ኢየሱስ ያድናችኋል እንደ ሞኝ ለሺህ ዓመታት ለሁለት ሺህ ለሁለት ሺህ ዓመት ከምናምን በላይ ይሄ ወንጌል እየተሰበከ ነው ያለው። ሞኝ የሚመስል የቂልነት የሚመስል ይሰበካል። ወገኖች ሆይ ኢየሱስ ብቻውን ያድናል። ይሄ ቁስል የሚመጣው የአውሬውን ቁጥር በወሰዱት ላይ ነው። ቁጥሩን እንዳትወስዱ፣ ንጥቀት ካለፋችሁ እንኳ ቁጥሩን እንዳትወስዱ ባልነት ጠቅስ የሚል ትምህርት አለኝ። ምናልባት ለማይነጠቁ ሰዎች ትተን ብንሄድላቸው ጥሩ ይመስለኛል። ራእይ 16 3 ላይ ደግሞ ሌላ ትመለከታላችሁ። ባህር እንደ ደም ሲሆን ትመለከታላችሁ። ባህር ደም ሲሆን በባህር ውስጥ ያሉ አሳዎች ሁሉ ይሞታል ነው። የኢኮኖሚ ቀውስ ይሆናል፣ ረሃብ ይሆናል። የሰው የቀን ደመወዙ አንድ መስፈሪያ ላይሽምትለት ይችላል። ሶስተኛው ቁጣ ጽዋ ፍርድ ሲመጣ ምንጮች ሁሉ ደም ይሆናሉ። ውሃ የለም፣ ምግብ ማብሰያ የለም። ምንጮች ደም ይሆናሉ፣ ወንዞች ደም ይሆናሉ። የሚቀጥለው እዛ ታላቅ ትኩሳት በፀሐይ ላይ ይሆናል። ሰዎች በታላቅ ትኩሳት ይሰቃያሉ። ከዛ ጨለማ ይሆናል። ምናልባት ፀሐይ ስኮርች ትሆን ይሆናል፣ የሆነ መጽሐይ ያጠፋታል እግዚአብሔር። ስለዚህ በአውሬው መንግስት ላይ የጨለማ ጽዋ ይፈስበታል። ከህመማቸው የተነሳ ሰዎች ምላሳቸውን ያኝካሉ ይላል፣ እስከዚህ ድረስ። ከዛ የኤፍራጥስ ወንዝ ይደርቃል። በኢራቅ ነው ያለው የኤፍራጥስ ወንዝ መጨረሻው ተፈጸመ የተባለለት ድምፆች፣ ነጎርጓዶች፣ ታላቅ የመሬት መንቀጥቀጥ ይሆናል። ኢየሩሳሌም ሶስት ቦታ ትከፈላለች አልኳቸው። የዓለም ከተሞች ይፈራርሳሉ፣ ደሴቶች ይጠፋሉ፣ ተራሮች ኮረብቶች ሁሉ ይናዳሉ። ታላቅ የበረዶ ድንጋይ ከሰማይ እየወረደ የተረፉትም እንዳይተርፎ ያደርጋቸዋል። እንደ እግዚአብሔር ለምንድን ነው ይህን የሚያደርገው? ይህን ተናግሬ ይጨርሳለሁ። ይህን ተናገረ ይጨርሳሉ። ለምንድን ነው እግዚአብሔር ይህንን የሚያደርገው? የመጀመሪያው ነገር ሕዝቅኤል 34:16 ላይ ሄዳችሁ ስትመለከቱ የእስራኤልን ወይም የአይሁድን የአንገተ ደንዳንነት ለመስበር ነው። ለወንጌል አልሰበር ያለችው ለክርስቶስ ልቧን አልከፍትም ያለችውን የአይሁዶችን ልብ ወይም የእስራኤልን ልብ ለመስበር እግዚአብሔር በቅጣት የያዕቆብ መከራ ተብሎ ተጽፏል። የያዕቆብ የመከራ ጊዜ ይሆናል። ለአይሁዶች ለወየውላቸው ለሚያጠቡ ለወዮላቸው። ሽሽታችሁ በሰንበት እንዳይሆን ያላቸው ለአይሁዶች ነው። እኛ በሰንበት የትም እንሄዳለን፣ ለእነሱ ግን በሰንበት በየቦታው አይሄዱ፣ እቃ እንኳን አይሸከሙም በላያቸው ላይ። ሕዝቅኤል 34 ቁጥር 16 እንደሚነግርንም በእስራኤል ላይ ሊፈርድ እግዚአብሔር ይህንን ያረጋል። ትዕግስቱን ስለናቁ ምህረቱን ስለናቁ መሲሁን ስላልተቀበሉ ጌታ ፍርድን ያረጋል። ኢሳያስ 17 ቁጥር 4 ላይ እግዚአብሔርን ስለረሱ ሰዎችን እግዚአብሔር ይቀጣቸዋል። የረዳቸውን እግዚአብሔር ታሪካቸውን አባታቸውን ስለረሱ እግዚአብሔር ሊቀጣቸው ይጀምራል። ዳንኤል ምዕራፍ ዘጠኝ ላይ እንደሚነግረን ቁጥር 24 ላይ ትንቢቱንና ማህተሙን ለማተም እንደሚናገር ዳንኤል ዘጠኝ ላይ አሁንም ቅዱሱን ለመቀደስ ቤተ መቅደሱ፣ እንደገና የሺህ ዓመቱ ቤተ መቅደስ ይሰራል። ጌታ ኢየሱስ ክርስቶስ በምድር ላይ መጥቶ ሺህ ዓመት ይገዛል። ምዕራፍ 20 ላይ ስንደርስ እንነጋገራለን። አሁን 16 ነው ያለ ነው። ከዛ ምዕራፍ ራይ ምዕራፍ 7 ላይ የተመለከታችሁት ምዕራፍ 9 ላይ ምዕራፍ 13 ላይ ምዕራፍ 14 ላይ ብዙዎችን ወደ ክርስቶስ ለመመለስ ይሄ ፍርድ ጊዜ ይሆናል። በዚህ ዘመን ላይ የሚድኑ ብዙ ሰዎች ይኖራሉ። በመከራው ዘመን ወደ ጌታም የሚመጡ ዛሬ ነግረናቸው ልባቸው እምቢ ያለ ከንጥቀት በኋላ ብዙ ሰዎች ወደ ጌታ ይመጣሉ። ብዙ ሰዎች ኢየሱስን የግል አዳኝ አድርገው ይቀበላሉ። ብዙ ሙስሊሞች ወደ እግዚአብሔር መንግስት ይመጣሉ። ብዙ አይሁዶችም ይመለሳሉ። ብዙ አሕዛብ ብዙ ቻይናዎች ብዙ ህንዶች ብዙ ታይላንዶች ብዙ ፊሊፒኖች ወደ እግዚአብሔር መንግስት ይበጣሉ፣ ነው ወገኖች። ስለዚህ ብዙዎች ወደ ክርስቶስ እንዲመለሱ ራዕይ ምዕራፍ 14 ላይ እንደምንመለከተው የእግዚአብሔርን ትእዛዝ ወይም ቃሉን እንዲጠብቁ በክርስቶስ ኢየሱስ እንዲያምኑ ለማድረግ ይሄ መከራው ዘመን ወሳኝ ነው፣ ያስፈልጋል። ኤርምያስ 30 እንደሚነግረንም የኃጢአት ብዛት ስለተከማቸ እግዚአብሔር በኃጢአት ላይ ሊፈርድ የመከራውን ዘመን ያመጣል ማለት ነው። ፍርድን ይበይናል። አምላክ የለሽ ስራን እግዚአብሔር ይቀጣል። ከምድሪቱ ላይ ካህሪዎችን ይጠርጋል። ዓለምን ስለ ኃጢአቷ ይቀጣታል። የሐዛብ ሙላት ወደ ፍጻሜው እንዲመጣ ይሄ መሆን አለበት። የእግዚአብሔርን በቀን ለማወጅ የሚያለቅሱትን ለማጽናናት ይሄ ሊሆን ይገባዋል አይሁድ ለክርስቶስ ኢየሱስ ይታዘዙ ዘንድ ወይንም ደግሞ ድምፁን እንዲፈልጉ ለማድረግ ይሄ ሊሆን ይገባል። ስሙን ለመቀደስ ስለ ስሙ ሲል ጌታ የተጻፈውን ሁሉ ይፈጸም ዘንድ ጌታ ይህንን ዘመን ያመጠዋል። እግዚአብሔር በምሕረቱ ባለጸጋ ነው። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። ነገር ግን እግዚአብሔር ለዓላማው ለስራው፣ እነዚህን ነገሮችም እንዲሆኑ ይፈቅዳል ማለት ነው። እግዚአብሔር ስም የተባረከ ይሁን። ይህንን ካልኳችሁ እንግዲህ በዚህ የመጨረሻው ፍርድ ላይ የሚሆነው ሰባተኛው ጽዋ ካለቀ በኋላ የሚሆነውን በሚቀጥለው ሳምንት ጌታ ቢፈቅድ እንደገና መተን ምዕራፍ 17 ላይ በመሀል አንድ ነገር እንመለከታለን። እንግዲህ ለዛሬ ይህን የሰማነውን እግዚአብሔር ይባርክልን። አንድ የምስራች አለኝ። ኢየሱስ ይመጣል። በዚህ ሁሉ ኬኦስ መካከል ኢየሱስ ይመጣል። ክላይማክሱ እየጨመረ መቅሰፍቱ እየጨመረ እየጨመረ እየጨመረ ሲመጣም የሚያሳያችሁ ይመስላችሁ፣ የጌታ መምጣት እየቀረበ እየቀረበ እየቀረበ እየመጣ ነው። የምጣር መጨረሻዎቹ ላይ ደርሰናል። ድንገት ንጥቀት ይሆናል። ምናልባት ያልወሰናችሁ፣ ህይወታችሁን ለክርስቶስ ያልሰጣችሁ፣ ይሄ የምንነግራችሁ ነገር የሆነ የፍካሬ ኢየሱስ መጽሐፍ እያወጣን ዝም ብለን ልናስደነብራችሁ ልናስጨንቃችሁ የምንነግራችሁ የሚመስላችሁ ከሆነ ትታላችኋል። ወገኖች ሆይ ያለ ጌታ ያለ ኢየሱስ ክርስቶስ መዳን ስለሌለ ዛሬ ቀን ሳለ ዛሬ በተመቸበት ሰዓት ጌታን ተቀበሉ፣ ንስሐ ግቡና ከጌታ ጋር ታረቁ። ሌላ በማንም አያድናችሁም። ሃይማኖት አያድናችሁም። ድርጅት አያድናችሁም። የሚያድናችሁ ከጌታ ጋር ንስሐ ገብታችሁ መንገዳችሁ ማስተካከላችሁ ኢየሱስ መንገድ እውነት ህይወት ነው። ሌላ መልእክት የለን። ኢየሱስ ያድናል፣ ኢየሱስ ይታደጋል። ማምለጫ ነው፣ መሸሸጊያ ነው ማረፊያ ነው። አምባ ነው። እርካታችን ነው ኢየሱስ። የዘላለምን ህይወት ማየት ከፈለጋችሁ ሌላ መንገድ የለም። ማንም አድንም ከኢየሱስ በቀር ማንም መንገድ አይደለም። ነቢዩ መሐመድ፣ ድንግል ማርያም መንገድንን፣ እውነትንን፣ ህይወትንን ብለው ተናግረውም አያውቁም። ብቻውን እኔ መንገድ ነኝ ያለ እኔ እውነት ነኝ ያለ እኔ ህይወት ነኝ ያለ ኢየሱስ ብቻ እግዚአብሔር ስም እየተባረከ ይሁን። ይህንን ወንጌል እንሰብክላችኋለን። በእሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ያ ልጁን እስኪሰጥ ድረስ አለሙን እንዲሁ ወዷልና። እግዚአብሔር ስም እየተባረከ ይሁን። እናንተ ያመናችሁ የጌታ ልጆች፣ እናንተ በመንፈስ ቅዱስ የታተማችሁ ኃጢአታችሁ የተሰረየላችሁ፣ እንኳን ደስ አላችሁ፣ እንኳን አመለጣችሁ፣ እንኳን ከዚህ ቁጣ ዳናችሁ። ወገኖች ሆይ ልክ በሚያስፈራ ቦታ እንደተቀመጠ ሻማ ተጠንቅቃችሁ መብራታችሁን ያዙ ከዚህ ዘመን ከዚህ ክፉ ዘመን አምልጡ ከድንዛዜ አምልጡ ከግዴለሽነት አምልጡ ከቸልታ አምልጡ ከኃጢአት ራሳችሁን አሽሾ ራሳችሁን ቀድሶ ወደ እግዚአብሔር ወደ ጌታ ተጠጉ ግዴላችሁም እንኳን ወሰናችሁ እንኳን ጌታን ተከተላችሁት የማይጸጽት ውሳኔ ያርጋችኋል ጌታ ያስመልጣችኋል እስከ መጨረሻ የሚጸና እሱ ይድናል፣ ተብሎ ተጽፏል። እግዚአብሔር አምላክ የሰማነውን ይባርክልን።